ህያብ እንግዲህ ከአቶ ተስፋዬ ቤት የገባችው በቀድን አዝላ ነው፣ እንደ ሰራተኝነት የገባችው። ሆኖም ግን አቶ ተስፋዬ የሚያውቁት ጉዳይ የለም። እንዲሁም ሮዳስም የአባቷን ንብረት የተነጠቀች ስትሆን የአባቷን ንብረት ለማስቀበልና ለመመለስ ይህንም እሷም ይሄን ተከትላ ነው እንግዲህ ልጃቸውን ፈልጋ በዛ ቤት ውስጥ የገባችው። በዛ ቤት ውስጥ እንግዲህ ሁሉም የየራሱ የሆነ በአንድ ጣራ ስር ውስጥ ነው ግን አንዱ የአንዱን የማያውቅ ሆነው ነው የሚኖሩት። እና በጣም የሚገርምና የሚያሳዝን እና የሚያስተምር ስለሆነ ብትከታተሉት በጣም ደስ ይለኛል ማለት ነው። እንግዲህ ህያብ ባለፈው እንግዲህ ክፍሉን ያለፈው መለስ ብላችሁ ብትመለከቱት ነገሮቹ ሊገቧችሁ ይችላሉ ማለት ነው። እና በአሁኑ ሰዓት እንግዲህ አቶ ተስፋዬ በሚላክላቸው መልእክት እየተጨናነቁ ይገኛሉ። እንዲሁም ወይዘሮ ህይወት ባለቤታቸው ማን ነው ይህ ነገር የሚያደርግልን ያሉ፣ ይህን ነገር የሚያደርግላቸው ግን በዛው በቤታቸው በአንድ ጣራ ውስጥ ገብቶ አብሮ የሚበላ ምሮ የሚጠጣ ሰው ነው። ይህ ሰው ማን ነው የሚለውን ደግሞ መጨረሻ ላይ ትመለከቱታላችሁ። እንግዲህ ዘድን ግን እንግዲህ አንደኛው ልጃቸው ሲሆን ሁለት ልጆች ነው የአምጥተው የሚያሳድጉት። አንደኛዋ ደግሞ በውጭ ሀገር ትኖራለች በውጭ ሀገር ትኖራለች እና እንግዲህ ዘድንግል እዚህ ቤት ውስጥ እንግዲህ ከሰራተኛው ጋራ በጣም ግንኙነት አለው። ሆኖም ግን አባት እንዲያገባ የሚፈልጉት ሮዳስን ነው። ሮዳስ ደግሞ ልታገባው ሳይሆን አንድ ፈቃዱ የተባለ ጓደኛ አላት። ልትበቀል ነው የገባቸው። ህያብም ለበቀል ነው እዚህ ቤት ውስጥ የገቡት። ሁለቱም እንደዚህ፣ ግን ሁለቱም የራሳቸውን እንጂ አይተዋወቁም ማለት ነው። እንግዲህ ዘድንግልን እናቱ ቁጭ አድርገው እንግዲህ እንዴት ነው ስራ ልጄ፣ የዛሬ ውሎ እንዴት ውለሃል? እያሉ ይጠይቁታል። ሲሉት ምንም አይደለም ማየ፣ እኔ ግን አልፈልገውም ይሄን ስራ። የቢሮ ስራ ተቀጥሬ መስራት አልወድም። እህቴን ግን አላዋራሻትም። እህቴ ትምጣና ንብረቱን ትቀበለኝ። እኔ አልፈልግም መስራት እዚ ወድጄ እያስገደድን እንደሆን እኮ ታቃለ። ሆኖም ግን ትንሽ ጊዜ ታገሰን እያሉ እናት ይሉታል ማለት ነው። ግን ስለ ሮዳስ ጉዳይ እንዴት ነው ብለው ሲጠይቁት ደግሞ እኔ ማየ አልፈልጋትም እኮ ሽራቂ ሊበያት ስ የዋ ስለሆነ ግን እኔ ታሳዘ

እንግዲህ ስለደከመኝ እተኛ ይላል አባት። ደግሞ ይህ መልእክት የሚመጣ ከምንድን ነው እያሉ ማንን ለመጠርጠር እንዳቃታቸው ይታያሉ። መጨረሻ እንግዲህ የነዛ ሰዎች እየደወሉ አሁንም ሰባት መቶ ሺ ብር እንዲሰጥ አስገድደውታል። ያን ሰባት መቶ ሺ ብር እንግዲህ በቦርሳ አድርጎ ለሰራተኛው እንዲልክ ነው መልእክቱ። ይህ ነገር ማን ያደረገው ይህ ገንዘብ ወደ ማን የሚገባው የሚለውን እስከ መጨረሻ ስትከታተሉ ሁላችሁም ታገኙትላችሁ። ሰላም ውዴ ቻናል የተከታታዮች እንደምናላችሁ ደህና ናችሁ? ሰላማችሁ በያላችሁ ያላችሁበት ይም ዛሬ ሰብስክራይ ያረጋችሁ ስለሆነ ከልባ መሰግናችኋለሁ። እንግዲህ ዛሬም እንደተለመደው ቀጣይ ክፍል ህያብን ይዤላችሁ መጥቻለሁ። ህያብ በጣም ብዙ ምስጢር ያለበት ውስጡ ላይ ስትገቡ ብዙ ነገር ያለበት ነው፣ እና አሁን እንግዲህ እናትና ልጅ ከተነጋገሩ በኋላ እሱም አረፍ ልበል ብሎ ወደ ውስጥ ይገባል። ከዛ በኋላ ፈቃዱ ደግሞ አንዲት ሰብለ የምትባን ጓደኛ ከሱስ ያወጣችውን ልጅ እሷን ደግሞ እንዲታረቃት እና ይቅርታ እንዲጠይቅላት እየጠየቀ ቢገኝም ሆነም ሰብለ ይቅርታ እንደማታረግለት እየተናገረች ነው። ሮዳስና ህያብ ደግሞ ያልሆነ ውስጥ ገብተዋል። እነሱ ምንድን ነው ተጠብቃትና እሷ እንግዲህ ህያብ እንግዲህ በረስ መጠታ ስትመጣ ሮዳ ስንት ከፍታት አለ ስት ከፍታት እንዴ፣ እንደዚህ እስከዚህ ሰዓት ድረስ እንዴት ታመሻለች? ስትል የቤቱ ባለቤት እንዳንቺ አልተመላለሱበትም። በጊዜያት ገቢም እንዴ አለቻት። እንዴ ከየት የመጣ ድፍረት ነው? አንቺ ማነሽና ነው እኔን የምታናግሪ? እንደዚህ ስታወሪ እኮ ማንነቴን የምታውቂኝ ትመስል ያለሻች። እስከዛሬ እዚህ ቤት ያሉ የኖሩት ሁሉ አጨማርቃዎች ይሆናል። እኔ ጋር ግን አይሰራም። በስርዓቱ በስርዓቱ ትገቢያለሽ፣ በስርዓቱ ተወጪያለሽ። ጭራሽ ስነ ስርዓት ልታስተምሪ ነው አለች የሮዳስ ለሰራተኛዋ። ሰራተኛዋም የሌለሽን ነገር ባስተምርሽ ምን ችግር አለ? ለወደፊትም ይጠቅምሻል። ማንም ንቆኛ ያቅም። እያንዳንዷን ነገርሽ ግን አስከፈልሻል ሰጥቼ አለሁ ትልና ሮዳስ ትላታለ በዶላር ነው በብር የምታስከፍልኝ? ስትላ ስቃባ ትገባል። በወረቀትማ ያዋጣኝ፣ በህይወትሽ ነው እምከፍልሽ። በጣም የምታሳዝኒ ሰው እኮ ነሽ ትላታል። እንዴት አለቻት። ማያፈቅርሽን ሰው መከተል ዕድሜሽን ትጨርሻለሽ። ነገሩ እሱም ቀድሞ አውቋል እንደማትመጥኝ አለቻት። አ ጭራሽ ስድብም እየጨመርሽ ነው አለኝ። አልሰደብኩሽም አለኝ ህያብ፣ እውነታውን እየነገርኩሽ ነው። ይልቅ እንደታዛቢ አንድ ምክር ልምከርሽ አለቻት አይሳ ይካከልሽም ጊዜሽን አታጥፊ። እኔ ደግሞ እንደ መካሪ አንድ ነገር ልንገርሽ በማገባሽ ጥልቅ አትበይ አለ ዮርዳስ ህያብን። እንግዲህ በዚህ መካከል ላይ እንግዲህ እነሱ እየተፋጠጡ ይገኛሉ። ከዛ እንዴት መጣሽ፣ ለምን መጣሽ ብሎ ሲጠይቃትም፣ አይ አምሽቼ ከአንተ ጋር ነው እያወራሁኝ ከአንተ ጋር ለማደር ፈልጌ ነው። ዘድንግል ደግሞ እኔ ከአንቺ ጋር እያወራሁ ማደር አልፈልግም እባክሽ ውጭልኝ ቢላትም፣ ሮዳስ ደግሞ በፍጹም አልወጣም ብላ ክላሱ ገብታ አልጋው ላይ ቁጭ ብላ ብጠብቀውም፣ ሆኖም ግን እሱ አልመጣላትም። እሱ እንደውም ከህያብ ጋር ወደ ውጭ ቦታ ብንዝናና ምን ይመስልሻል፣ አየር እንውሰድ ይላል። ከሰራተኛዋ ጋር ማለት ነው በዚህ መካከል አባት እንግዲህ ሰክረው ፈቃዱ የስራ ባልደረባቸው እየገደፈ ይዟቸው መጥቶ ወደ ላይ አስገብቷቸዋል ማለት ነው። እሳቸው አሁን በመጠጥ ላይ የሚያልፍ ነገር መስሏቸው ነገሩን ሁሉ በመጠጥ ላይ እያሳለፉት ይገኛሉ። ከዚያ በኋላ እንግዲህ ሁለታቸው ወጣ ብለው ፍቃዱና ሮዳስ ደግሞ ፍቅረኛሞች ናቸው። ሆኖም ግን ዘድንግልን ነው የምታፈቅረው። እሷ ዘድንግልን እንጂ ፍቃዱን አትወደውም። ግን ለስራ ጉዳይ ስትል ለእሱ ስትል ብቻ ነው የምትቸገርለት። እና የት ሄዱ? አሁን ነበረ እኮ እኔ እኮ ገብቼ ነበረ። የት ሄዱ ነው እንግዲህ ወጥቶ ሄዶ ይሆናላ አለ። አይ ወጥቶ እንኳ አልሄድም። እኔማ ዘድንግልን ሳላገኝ አልተኛ፣ ምጠብቀዋል። እኔ ምን እንዲሆን አልገባም። ይሆናላ ሲላት፣ ገብቶማ ነበረ ወጥቶ ነበር እንጂ አለ። ከዛ በኋላ እንግዲህ እሷ ጋራ ቁጭ ብሎ ውጭ ላይ እስኪ ዘወርብን እና ፈሲል እና ህያብን ይዟት ይወጣል። ፍቃዱ የጠረጠረውን ነገራትና ህያብ ሰራተኛቱ ጋር ወጣ ብሎልሽ እንዳይሆን ሲያት በፍጹም እሷ ጋር ማ ይድከሰከስ ምን ማለት ነው አንተ ዘድንግል እኮ የእኔ ነው ትላለች ማለት ነው። እሷ ግን አላወቀችም እንጂ እንንስ ወጣ ብለን እንዝናና ብሎ ይዟት ወጥ ዛሬ ምን ነው ድብዝዛልሽ አላት ህያብን። ዘድንግል ወሬ አለቀብሽ እንዴ አላት። ስለምን ላውራ አለች። እኔ እንጃ አ ደስ ስላለች ነገር አውሪኝ አላት መቼም መጽሐፍ እያነበብሽ ወሬ ታጫለች ማለት ዘበት ነው እሺ አለች ሄያብ አንድ ጥያቄ ጠይቅህ አለችው ዘድንግል ጠይቅኝ አለ ምንድን ነው አላት ፍቅር ላንተ ምንድን ነው ስትል ጠየቀችው ፍቅር በቃላት ይገለጻል እንዴ አላት ቆይ ላንቺ ምንድን ነው አላት ፍቅር ለእኔ እንደ እንደ ኤሊ ነው። ኤሊን ሰርቶ ከድንጋይ እንዳሸከማት ፍቅርንም እንደዛ ነውን የምገልጸው ከጀርባው መከራን፣ ሐዘንን፣ ችግርን፣ ደስታን ያሸከመው ይመስለኛል። አገላለጽሽ በጣም ደስ ይላል አለ ዘዴን። ግን ፍቅር ስታቂው ግን ትዳፈሪያለሽ ወይንስ ትፈሪያለሽ አላት። ምን ነው ፈሪ የሚመስለው አለች ህያብ። ፍቅር ከጀርባው ሐዘንና ደስታን እንዳለው ስለማቅ ሁለቱንም ለመቀበል ዝግጁ ነኝ። እኔ ግን ፍቅርን ብቻ ሳይሆን ሌላም ነገር በቀፍ ደስ ይለኛል። መጨረሻ እንደ ሰይጣን እንዳይሆን ፈራለሁ፣ አለችው። እዚህ ምድር ላይ አውቀዋለሁ የምታስብ ሰው ነገር የለም። እቃዋለው ስቲ፣ ሌላ ገጽታውን ያሳይሻል። እንቺ ደግሞ የዛ ጊዜ ትከፍያለሽ። ስለዚህ በዚህ ምድር ላይ አውቀዋለሁ የምትያቸው ነገሮች እንደማታቂ ወቂ። ታዲያ ለምንድን ነው መጨረሻዬ እንደ ሰይጣን እንፈራለሁ ያልከው? አለችው ሰይጣን ሰይጣንን አሳሳችነት አድርጎ ወደ ምድር ስላወረደው እኔ ግን ከአንቺ ጋር አሁኜ የማሳልፈው ነገር በጣም ደስ ይለኛል፣ ሄባ ብሎ ዘድ እንግልሳም ማርጓ ሲሄድ ሄባም ጉንጫን ያዝ አድርጋ እንዴ ሳመኝ የሚለው ነገር ብሎ በቃ እንግባ ወደ ውስጥ ብላ፣ እንግዲህ ወደ ውስጥ ይዛው ትገባለች። ወደ ውስጥ ይዘው ከገባች በኋላ እንግዲህ ሮዳስም ቁጭ ብላ ሶፋ ላይ እየጠበቀችው ነበረ። ፍቃዱም ሶፋ ላይ ተኝቶ ነበር። አረ እባክሽ ግቢ፣ አንቺም አሁንም አለሽ አልተኛም ትለዋለች። ግቢና ተኝ እባክሽ አዲስ ምን እያልሽ ነው? ይላታል። ማለት ነው ይኸውልሽ፣ ሲመስለኝ ከዚህ ሰዓት በኋላ ይመጣም እኮ፣ እስከሚመጣ ቁጭ ብዬ ነው የምጠብቀው። እንግዲህ፣ እንደፈለግሽ እኔ እተኛ ብሎ ፈቃዱ እንግዲህ ጓደኛዋም ነው፣ ግን በፍቅር ጓደኛ አትፈልገው። ሲመጣ ቀሰቅስሻለሁ ሲላት፣ ሲመጣ ቀሰቅስሻለሁ ነው የምትይኝ? ወላ ልታረዳኝ ነው? ቢመጡ የምታደርጊያለሽ? በእሱ ቀልድ እንደማላውቃትም ስለሆነ ገባሽ? ገና ነሽ እኮ። እነሷ ምን ታደርግልሽ? ተደ ዘድንግል እኮ እንደዚህ ዓይነት ነገር አይገባውም። አንቺ እያንቀላፋሽ እየሶስት ሰርሻት እየመሰለኝ ልጅቷን ከተረዳሁት ምን እንደው ታውቂያለሽ? አላት። ምን ተረዳ ከልጅቷ? የአራዳ ልጅ ናት እሷ አለ። ተረቱ ራሱ ለእሷ የተተረተ እስከሚመስለኝ። ምን ተብሎ ተተረተ? አለችም። ተረቱ ጠፍቶብኛል፣ ሌላ ጊዜ እነግርሻለሁ። ግን አራዳነቷን አይቼ ፋራዋ መብራታ እስከሚመጣ ስትጠብቅ፣ የአራዳዋሌ ግን ሻማዋን አብርታት በረረች ይባላል ሲባል ከች ብለው እነሱም ገቡ። ምና ሶፋ ላይ ተቀምጣቸው አላላቸው። ዘይድ እንግል ሲገባ ከሰራተኛዋ ጋር ችግር አለ ሲል፣ ኧረ ችግር የለም ምንም ችግር የለም ብላ ሰራተኛዋም ወደ ክፍሏ ሄደች። እሱም ወደ ፎቅ ሲወጣ ሮዳስም ከሳሎኑ እንደተቀመጠች ቀረች። ፍቃዱም ጉድ አላልኩሽም እንዴ አንቺ ያራዳ ልጅ እኮ ናት ልጅቷ ብጌቻለው አላት። እንግዲህ ህያብ ሰራተኛ ሆና ዚ የገባችበት ምክንያት አቶ ተስፋዬ እህቷም ለብዙ ጊዜ ግረ ቆራኛ የአልጋ ቆራኛ አድርገውባት በዊልቸር የምትሄድ እህቷን ለመበቀልና እሷን ለማድረግ የእሳቸው ያደረጉባትን ለማድረግ ነው የገባችው። ይቺ እህቷ እንግዲህ በዊልቸር ሆና ከዴቪ ጋር ተጋብታ በትዳር ትኖራለች። ምን ሆነሃል? አለችው እህቷ ባሏን ተጨንቀሻሉ፣ ተጨንቀሃል፣ ተጨንቀሃ አለችው። አልተጨነኩም የሆነ ነገር እየደበቀኝ ነው አለች። አልደበኩሽም አላት። መደበቁ ካዋጣ ጥሩ ነው አለችው። ግን እህቴ እንድትመጣልኝ ብታደርግልኝ ደስ ይለኛል። መጥፎ ህልም አይቼ እኮ ነው። ይህን ያህል ደደብ ነው የምመስልህ? የህልም ጭንቀትና ሀሳብ ጭንቀት እቋቃለው። አለች። ቆይ መናገር ካልፈለግ ማንም አያስገድድህም፣ ትለዋለች። ከምትሸ ደግሞ እውነቱን ንገረኝ ትላለች። አሁን ላይ ይሄ ነው ብዬ የምነግርሽ ነገር የለም። ትንሽ ታገሽኝና እነግርሻለሁ። ለምን እንደሆነ ታውቃላችሁ? እሱና ሰራተኛዋ በስልክ እየተደዋወሉ አቶ ተስፋዬን የሚያጨናንቁት እነሱ ናቸው። ግን ለእሷ ሊነግሯት አልቻሉም። እሷን ከሆነ በኋላ እንዲያሳዩት እኔ ከአንተ ስትጨነቅ ካልተጨነቅኩ ያንተ ሚስትነት ምንድን ነው? ከአንድ ቤት ሁለት ሰው ለምን ይጨነቃል? እኔ ብቻ ልጨነቅ ብዬ ነው። አንተ የልብን ሰራና ይቅርታ ትጠይቀኛለህ። የምትናገር ከሆነ ተናገር ትለዋለች። እሺ እነግርሻለሁ፣ ግን ከሰማች በኋላ ምንም ነገር እንዳትኝ ቃል ግቢልኝ ይላታል። እሺ ይላል። ከዛ በኋላ የተፈጠረውን ነገር ሁሉት ይነግራታል ማለት ነው። እህቷ እዛ ቤት አቶ ተስፋዬ ቤት ሰራተኝነት ገብታ ለእሷ ለመበቀል እንደገባችላት። ከዛ ምግብ ሊበሉ እንግዲህ ሁላቸው ምግብ አቀራርበው እያሉ እንግዲህ ጠዋት ነግቶ ዘድንግልና ብላ እንጂ ሲባል አልበላም እኔ ውጭ እበላለሁኝ ብሎ ነው እንግዲህ ጥሏቸው ሌሎቹ በተሰበሰቡበት ይወጣው ዘድንግል ሲወጣ ፈቃዱም ጠብቀኝ ብሎ ወጣ። እናትም ምንድን ነገር ምግቡን ጥለውት ሁላቸውም ወጡ። ሳ እንዴት ነሽ የልጄ የወደፊት ሚስት እንዴት ነሽ ብሎ ሮዳስን ጠየቋት አቶ ተስፋዬ። እኔ ደህና ነኝ አለች። ገብቶኛል አለች። ሮዳስም የገባችው አባቷን ንብረቷን አቶ ተስፋዬ ስለወሰደባት ያንን ንብረት በዘዴ ወልጁን አግብቼ እመልሳለሁ በሚል ነው የገቡት። ሁሉም እንግዲህ እዚህ ጋር እማዬ ምነው ዝም አልሽ አለች ማለት ነው እየተጫወታችሁ ዝም ስትይ እኮ አስቀይሜያት እንደው ብዬ ሰውዬ እየከፋች ምን አፍቀሽ ነው የመጣሁት፣ ማየ በፍጹም አላስቀየምሽኝም አለች። ከዛ ስልክ ተደወለላት። ይቅርታ ብላ እንግዲህ ስልክ ልታናግር ሮዳስ ትወጣለች ማለት ነው። አባት ደግሞ ዘወር ብሎ ህያብ እያሉ ይጠራሉ። እስኪ መድኃኒቴን አምጪልኝ አሉና እንግዲህ መድኃኒቷቸውን ይዛላቸው ህያብ ትመጣለች። ግን ምን ነው አመመህ? በጭንቀት ብዛት ነው፣ በመጠጥ ነው፣ በሽታ የተነሳ አለች። ወይዘሮ ህይወት አቶ ተስፋዬን ነገር አትፈትፍችኝ፣ እንግዲህ በቃሽ አሏት። ጥያቄ ጠየኩ እኮ ነገር አልፈለግኩም አለች ሚስት። ልጅቱም እንግዲህ ህያብም መድኃኒቱን አመጣችና ሰጣቸው። ህያብ እስኪ ሮዳ እሱም ቁርሱን መቷል እና ይበይበለሽ ጥሪያት እስኪ አለትና ህያብን ላኳት። ህያብም ስልክ እያወራችበት ከነበረው ሄዳ ነይ እንድምትፈለግ ነገረቻት። ህያብ ሮዳስን፣ እንዴት አደርሽ አለቻት። ሳስብ አደርኩ አለ። እኔ እኮ ያለመደብሽን በጧት ተነስተሽ እዚህ ስትቀመጪ ገርሞኛል አለ ወይዘሮ ህያብ። ታዲያ ምን እግር ጣለሽ? ከዛ ድንግል ጋር የት ነበርሽ ማታ? ከኔ ይልቅ እሱን ብትጠይቀው አይሻልም? አይ ስለማይሻል፣ መልሶ አንቺን የምጠይቅሽ። ማታ የት ነበራችሁ? ወክ እናድርግ ብሎ ጠየቀኝ። እሺ ብዬ እኔም ወክ አደረግን። ብዙ ነገር አወራን። ተመልሰን መጣን። ሌላ ምናደረግን? አንቺ ግን በሆነ ባልሆነው ነገር የተበሳጨሽ ጨጓራሽን እንዳትልጪ አለቻት ሮዳስን። እኔን ከምትነግርኝ ከወደፊት ባሌ ብትርቂልኝ ይሻላል አለቻት። አይ እንኳ እሱን እንኳን ማድረግ አልችልም። ማንም ማድረግ እንዳለብኝና እንደሌለብኝ ራሴን የማውቀው አለቻት። እንዳይጸጸትሽ ነገር ደግሜ አልነግርሽም አለች። ተጠንቀቂ ብላ አስጠንቅቃት፣ እንግዲህ ህያብን ሮዳስ ወደ ውስጥ ትገባለች። ወደ ስልክ ወዳዱ ተስፋ ይደወልና፣ እባክዎን ምንድነው እናንተ ከን የምትፈልጉት ብሎ ሲላቸው አቶ ተስፋዬ ባለቤታቸውን እባክሽ ሰው እየደወለ እያስቸገረኝ ነው። አሎ ማልበ ማንነቴን ለጊዜው ይጠብቆት ያለንም መረጃ በቲክቶክ አይተውታል አይደለም። ከኔ ምንድን ነው የምትፈልጉት? አለ እኛ ንገሩኛ የምትፈልጉት ከእርስዎ መብዙ ነገር እንፈልጋለን። ለጊዜው ግን ሰባት መቶ ሺ ብር እንፈልጋለን። እሱን ከሰጠኋቸውኝ ፋይሉን ትሰጡኛላችሁ? ስለፋይሉ ፋይሉ የመጠየቅ መብት የለውትም። ቤተሰቦ እንዳይበተንና ይህን መረጃ ስለጠበቁለት ሰባት መቶ ሺ ብር ያመጣሉ ሲል ከዛ እባክሽን 7000 ብር ሰጥቼ እረፍ ልበል አሉና እንግዲህ ማን ያድርስ ሲባል ደግሞ ይህን ደግሞ የምታደርሱ ለሰራተኛ ይትሆነው ተብለዋል። ካልሆነ ግን ነገ ስር ቤት እንገናኝ። እሺ ቆይ ቆይ ቆይ በምንድነው ነው ምልክ የት ይዤ ልምጣ? ሲለው እርሶ ሰው አይሁን፣ የቤት ሰራተኛ ይዛ ትምጣ በምንሰጣት ሎኬሽን ተባለች ማለት ነው። እኔ ደግሞ በምትኩ አንድ ስጦታ እመልሼ እልክለዋለሁ። ሰራተኛ የቱን አገሬ አዲስ ናት፣ ምን የምታውቀው ነገር የላትም። ግድ የለህም ምን የልምጣ ቢሉ አይቻልም። ስለ ሰራተኛው አይደለም ስለ ልጆ ኦርዳነስ ሚስጥር አስጠነቅቋል። ግን ማታውቀውም ብታይ ራይድ ስለሆነ የሚወስዳት ችግር የለም። በዚች ሁለት ሰዓት ገንዘቡን ያምጡ ብሎ የለዛ ፖሊስ ይዘውት እስር ቤት ይገባሉ ሲባሉ እስኪ ባክሽ ጥር ልኝ ይችን ህያብን ታድርስልኝ ይላሉ። እና አምነህ ልሰጣቸው ነው አለ ወይዘሮናት የሚሉትን እየሰማሽ አለ ለእኔ እስር ቤት መግባት አልፈልግም። ምንም አማራጭ የለኝ፣ እና የግድ ከሆነ ህያብን አትላክ ራስ ወስደ ስትለው ልጅቷ አንድ ነገር ብትሆን ጸጸት ነው። ምን ሊያደርጉ ማድረጓት ይችላሉ? ምንም አደርጓት። ብሩን በራይዳ አድርሳ መምጣት ብቻ ነው አይታወቅም አለ ወይዘሮ ህይወት። ልጅቷ ተነካ ማለት ትልቅ ጦርነት ነው የሚነካው አለች። ከማን ጋር ነው ጦርነቱ? አሉ ከንቺ ጋ አሉ። እኔማ ማ በምን አቅሜ አለች። ከልጄ ጋር ነው እንጂ አለች። አይ በቃ እሱን ምን አገናኛቸው እሷና እሱ አሉ። ትላንት ሳሎን ላይ ሲያወሩ ሰምቻቸዋል። እሷና እሱ እጮኛሞች ናቸው ብላ ንግር እንዴት? ይህን ለነገሩ ምንም አልጣመኝም። ሰራተኛ መስላ እኮ አልገባችም። ምንም ምኗም ሰራተኛ አይመስለኝ። ታዲያኛ እጮኛ ከሆነች ሰራተኛ ከሆነ ብላ ለምን ገባች? እሱን ለምን እንደው እኔም ግራ ገብቶኛል አለ እጮኛው ስለሆነ ነዋ። ነገሩን እንግዲህ የምታቀው የልጅ ሚስት ከሆነ ይህን ነገር ትርዳኛ፣ ታድርሰልኝ ከእሷ ያቀረበ ምን አለ አሉና ያንን እንግዲህ ላማቹ አንዱ ሁለት ተዋል ተብላ ያንን ሰባት መቶ ሺ ብር በሻንጣ አድርጋ ህያብ ተብላ ተጠርታ ይዛ ወርዳ ለማን ብሰጥ ነው? በጣም በሚገርም ሁኔታ ለእህቷ ባል ነው ያም ገንዘብ የሰጠችው። የእህቷን በቀል እየተበቀለኝ ነው። ግን እነሱ እስካሁን ሚስጥሩን አላወቁ ማለት ነው። እሺ ብላ እንግዲህ አቀብላለች። ፍቃዱና እንግዲህ ዘድንግልም ተመካክረዋል። በጣም አሪፍ ዘዴን የተጠቀምከው። እህቴስ እንዴት ነው? እህቴን ካደረጋት አንጻር ይሄ ገና ገና የእሱን ስቃይ ቁጭ ብዬ ያልጠበኩት ገና ብዙ ነገር አደርጋለሁ ብሎ እንግዲህ ለእህቷ የመገንዘቡን እንግዲህ ይዘው ሊያደርሱ እየሄዱ ነው። ያለቀው። ቀጣዩን ይዘን እንቀርባለን።